ፌን አንቲ፣ ፌን አንቲ፣ የት ነሽ፣ የት ነው ያለሽው ማለት ነው። ፌን አንተ እንላለን ወንድ ከሆነ። ፌን ማለት የት ማለት ነው። አንቲ፣ አንቺ። አና ፊልቤት፣ አና ፊልቤት፣ ቤት ነው ያለሁት ወይም እኔ ቤት ነኝ ማለት ነው። ፊልቤት፣ ሶስት ቃላቶች አንድ ላይ ተጣምረው የሚሰጡን አንድ ቃል ነው። ፊ አልቤት ፈጠን አድርገን ፊል ቤት እንላለን። ቤት ውስጥ ማለት ነው። ፊ ውስጥ፣ አልቤት ወይም ቤት ቤት ነው። ቤትና መራ በዒድ ምን አልመድረሳ። ቤትና መራ በዒድ ምን አልመድረሳ። ቤታችን ከትምህርት ቤቱ በጣም ይርቃል። ሩቅ ነው ማለት ነው። ቤትና ቤታችን መራ? በጣም ሜን ከ አልመድረሳ ወይም መድረሳ ትምህርት ቤት ማለት ነው። ቤቲ ቤቴ ማለት ነው። ቤተውም ቤታቸው፣ ቤቶ ቤቱ የእሱ ቤት፣ ቤትሃ ቤቷ። አሁን ቤቴ፣ ቤታቸው፣ ቤቱ፣ ቤቷ ማለት ካወቅን ይህንን አረፍተ ነገር በተለያየ ሁኔታ ልንሰራው እንችላለን።

ትሽረቢ ጋህወቲክ፣ ቡናሽን እንዴት ነው የምትጠጭው፣ የቡና መርጫሽ ምንድነው እንደማለት ነው። ኬፍ፣ እንዴት። ትሽረቢ፣ ትጠጫለሽ። ጋህወቲክ፣ ቡናሽ። ወንድ ሲሆን ጋህወተክ እንላለን። ጋህዋ ቡና ነው ብለናል። ለማ አርጃ ምን ሽቅል በሰዊ ለኩም ቀዳ። ለማ አርጃ ምን ሽቅል በሰዊ ለኩም ገዳ ከስራ ስመለስ ምሳ ሰራላችኋለሁ ማለት ነው። ለማ እርጃ ስመለስ፣ ሹግል ወይም ስራ ማለት ነው። በሰዊ እሰራለሁ ወይም አደርጋለሁ ማለት ነው። ለኩም ለእናንተ፣ ገዳ ምሳ ነው። ፍጡር ቁርስ ነው። አሻ እራት ነው።

አና አስፋ ይቅርታ መጠየቅ ነው ይሄ። የምትጠይቀው ሴት ነች። አና አስፋ ትላለች። ይቅርታ አድርጉልኝ ለማለት ከፈለገች ወንድ ሲሆን አና አስፍ ይላል። ብዙ ሰዎች ከሆኑ እህና አስፊ ይላሉ። ይቅር በለኝ ለማለት ሳምሕኒ እንላለን። ሳምሕኒ ሴት ከሆነች ሳምሕኒ እንላታለን። ብዙ ሰዎች ከሆኑ ሳሙኒ እንላለን። ነዝልኒ ሂና ነዝልኒ ሂና እዚህ አውርደኝ ማለት ነው። ነዝልኒ አውርደኝ ሂና እዛ አውርደኝ ለማለት ነዝልኒ ሂናክ እንላለን። ነዝልኒ ሂናክ ነዝልኒ እንድ ኣልባብ በሩጋ አውርደኝ ንድ ማለት ጋ ማለት ነው። አልባብ ወይ ባብ በር ነው። ነዝልኒ ንድ ልበጋላ ነዝልኒ ንድ ልበጋላ ሱቁጋ ግሮሰሪው ጋ አውርደኝ ማለት ነው። አልበጋላ ወይ በጋላ ግሮሰሪ ነው ሱቅ ነዝልኒ ንድ ልሞል ነዝልኒ ንድ ልሞል የገበያ አዳራሹ ጋ ሞሉጋ አውርደኝ።

አና ማፈህምት ወላ ሸይ። እኔ ምንም አልገባኝም። እኔ ምንም ነገር አልገባኝም ማለት ነው። አና እኔ፣ ማፈህምት አልገባኝም፣ ወላ ሸይ ምንም ምንም። ነገር ሸይ ነገር ወይም አንድ ነገር ማለት ነው። ማሊ ነፍስ፣ ማሊ ነፍስ፣ ይህ አፒታይት የለኝም ለማለት የምንጠቀመው አረፍተ ነገር ነው አንድ ሰው መብላት ሳይፈልግ ወይም የመብላት ፍላጎት ከሌለው ማሊ ነፍስ ይላል። አነ አልዮም አከልት ከቲር በስ ሊሳ ጆሃና። አነ አልዮም አከልት ከቲር በስ ሊሳ ጆሃና። እኔ ዛሬ ብዙ በላሁ ግን ገና አልጠገብኩም ማለት ነው። እና እኔ አልዮም ዛሬ አከልት

ማ አስልሆም እቃዎቹን ካጠብኳቸው በኋላ የት ላድርጋቸው፣ የት ላስቀምጣቸው ማለት ነው። ፌን፣ የት አሐጥ ላስቀምጥ፣ ላድርግ። አስሑን አልስሑን፣ ሳህኖቹ። በዕድማ በዕድማ የሚለው ቃል ወይም አረፍተ ነገር ካደረግን በኋላ ቀጥሉ ለማለት የምንጠቀሙ ነው። በዕድማ አስልሆም ማለት ካጠብኳቸው በኋላ ማለት ነው። እቅስልሆም አጥባቸው አለው። እርጃ ቢስርዓ እርጃ ቢስርዓ ቶሎ ተመለስ። እርጃ ተመለስ። እርጃዒ ተመለሽ። እርጃዑ ተመለሱ። ቢስርዓ ቶሎ ማለት ነው በፍጥነት

መጥቶ ይሰራዋል ማለት ነው። አዲ ማለት ሌሎች ብዙ የተለያዩ ትርጉም ቢኖረውም በዚህ አረፍተ ነገር ውስጥ ችግር የለም እንደማለት ማለት ነው። በንተስል እንደውላለን ቢልሙሰላህ፣ ሶስት ቃላቶች ናቸው ቢ አልሙሰላህ፣ በባለሙያው ማለት ነው። አልሙሰላህ ወይም ሙሰላህ ባለሙያ ነገሮችን የሚሰራ የሚጠግን ማለት ነው። ይጂ

ሁለት ቃላቶች ናቸው ተጣምረው ፈጠን ብለን አሻርዕ እንላለን። ስለዚህ አሻርዕ ወይም ሻርዕ ማለት መንገድ ማለት ነው። ካን ነበር። ዛህማ የትራፊክ ጭንቅንቅ ዛህማ ይባላል። እትአኸርት ዘገየሁ። አለ ደዋም ከስራ ማለት ነው። ለማ አርጀዕ ማለት ስመለስ ማለት ነው። ለምሳሌ ለማ እርጃ በሰዊ ለኩም ገዳ፣ ለማ እርጃ በሰዊ ለኩም ገዳ፣ ስመለስ ምሳ ሰራላችኋለሁ ማለት ነው። በሰዊ እሰራለሁ ወይም አደርጋለሁ። ለኩም ለናንተ። ለወንድ ሲሆን ለክ እንላለን፣ ላንተ ማለት ነው። ለሴት ሲሆን ሊክ እንላለን፣ ላንቺ ማለት ነው። ገዳ ምሳ ነው።